ሪብ ነው የሄድክበትን መረጃ ታመጣለህ ወይ ትቀጣለ፣ ያለ ትእዛዝ። ሁሉም ነገር በእጃችን ነው ያለው ብለው ፎከሩ። ማለት የተለየ የሆነ ስትራቴጂ ሊኖረን ይገባል፣ ይሄ እናንተ ያላችሁት ነገር አዋጭ አይደለም ብላ ሌላ ሀሳብ ታቀርበ። በሹራ ማመኗ ብቻ አይደለም። እዚህ ላይ አንድ የሚገርም እና ለደረሰ መልእክት፣ ራሱ ክብር አላት ብሎ ሌሎቹን የመናቅ ሌላውን ንግስና የማጣጣል ባህሪም የላትም።

ከነቢዮች ጋር የተያያዙ ከመሆናቸው ባሻገር ከነቢዮች ውጭ ያሉ ትላልቅ ስብዕና ያላቸው ብዙ ትምህርት ያላቸው መልካም ያላ ስብሐነሁ ተዓላ ባሪያዎችም በቁርአን ላይ ተወስተዋል። ከተወሱት ታሪኮች መካከል ደግሞ ብዙ እንስቶች ብዙ መልካም የሚባሉ ለብዙ ሴት እህቶቻችን እናቶቻችን ልጆቻችን ትምህርት ሊሆኑ የሚችሉ በጣም በርካታ የሆኑ ሴቶች አልፈዋል፣ ባለፉት ህዝቦች ላይ ማለት ነው። እና በዚህ ፕሮግራማችን ቁርአን ላይ ከተወሱ ታሪካቸው ከተወሳ እንስቶች መካከል የተወሰኑትን ለአብነት እያነሳን ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ባለፈው ስለ ኢብራሂም ዓለይሂ ሰላም በብዙ መልክ የተለያዩ ክፍሎች አንስተን ሴቶች ጋር የተያያዙ ደግሞ ታሪክ ማንሳት አለብን። እስካሁን የተወሱት ወንዶች ናቸውእና ሴቶች ደግሞ በቀጥታ ከሴቶች ፣ እርግጥ ወንዶቹ ለወንድ ብቻ አደለም መልእክታቸው እነዚህ ያነሳናቸው ትላልቅ ነቢዮች፣ ኢብራሂምም፣ ሙሳም፣ ዒሳም፣ ማንም የትኛውም መልእክተኛ መልእክቱ ወይም ባህሪው ስብዕናው ለሁሉም አማኝ ነው፣ ወንድም፣ ሴትም፣ ህፃንም፣ ትልቅም፣ ሀብታም፣ ድሃም ሁሉንም የሚያቅፍ ነውእና በተለይ በተለየ መልኩ ደግሞ ሴቶች የተወሱ አሉ እና ከነዛ መካከል እስቲ እንደ ጅምር በተለየ መልኩ የምትወሳ አንድ ሴት አለች። እርግጥ ስሟ ቁርአን ላይ ከሊት ተብላ አልተወሳችም። ምናልባት ሱረቱ እነምል ላይ የታሪኳ ሁኔታ አስተወስቷል። እቺ በልቂስ ተብላ የምትጠራ ሴት አለች። ንግስት ነበረች። ወደ የመን አካባቢ ሰብአ ተብሎ የሚጠራ ስፍራ አለ። እንደውም ንግስና ነው። ትልቅ ሙልክ ነበር በወቅቱ

ቁርአን ላይ ታሪኳ ነው የተወሰው፣ ግን ስብእናዋ እና ማንነቷን ያለውን ነገር ታሪኳን ስናነብ የምናስተውለው ነገር ምንድን ነው? በጣም ብልህ የሆነች በጣም በብዙ ሕክማ የተሞላች እንስት መሆኗን እናስተውላለን። ከታሪኳ ጋር የሷ ታሪክ ቀጥታ ከነቢዩላህ ሱሌይማን ታሪክ ጋር ይገናኛል። እንደውም ለመጀመሪያ ጊዜ ታሪኳ እሷ ስትገኝ ራሱ ያገኛት ሱሌይማን ሁድሁድ ወፍ ነው። እሷ ያለችበትን የምትገዛውን ሀገር ያገኛት ማለት ነውና፣ ሁድሁድ ጠፍቶ ወፍ ነው። እሱ ሁድሁድ የሚባለው ወፍ ነው። ጠፍቶ እሷ ያለችበት እሷ የምትገዛው ሀገር ላይ የመን አካባቢ ሀበሻም ነው የሚል ታሪክ እንትን አለ፣ ያው ሙዕተመድ ባይሆንም እኛ የምንፈልገው ያው ዋናው ታሪኩን ስለሆነ ማለት ነው።

ጉንዳን ሳትቀር ንግግሯን ይሰማል፣ ለሷ መልስ ይሰጣል። በጣም አጃኢብ የሆነ ንግስና ያለበት ነው እና ከሳቸው ንግስና ስር ያለው ሁድሁድ የሚባለው ወፍ ንግስት ሲሰባ ያለችበት ቦታ ላይ ሂዶ ያያቸዋል። ሲመለከት ተገረመ፣ ለካ ከአላህ ስብሐነሁ ወተዓላ ውጭ የሚያመልኩ ሰዎችም አሉ። አያቅም ከአላህ ውጭ እንደሚመለክ ሪብ ነው። ምክንያቱም ካሊቁ አ።

ስር ያሉ ማለት ነው እና እነዚያ ህዝቦች ነው። ጀትሁም ሚን ዱኒ ላህ ካላህ ውጭ ላለ ነገር ሲሰግዱ ይቻለ። ይህንን በአግራሞት ለነቢዩ ላህ ሱለይማን ተናገረ፣ ያየውን ነገር በኋላ ወይ ትታረዳታለህ ወይ መረጃ ትናገራል። ስለ ይህን ተናገረ ነቢዩ ላህ ሱለይማን ቀጥታ ትዕዛዝ አስተላለፈ ለሁድሁድ ማለት ነው። ኪታብ አጠራለች

ደብዳቤውን ከጣልክ በኋላ ዘወር በልና እያቸው፣ እስኪ ምንድን ነው የሚያደርጉት የሚለውን ነገር ብሎ አዘዘውና፣ ደብዳቤውን ይዞ ሄደ። ከዛ በኋላ ደብዳቤውን ጣለው። አነሳች፣ አነበበች። ቅድም መጀመሪያ ላይ እንዳየነው ነው በጣም ብልህ እና የአስተዳደራዊ ብቃቷ የታሪክ እውቀቷን ጭምር የአመራር ብቃቷን ጭምር የምንመለከትበት ታሪክ ነው። ልክ ደብዳቤውን ካነበበች በኋላ ሰበሰበቻቸው። ሙስሊሞች ናቸው ነው ነው እንጂ ሌላ አይደለም። ሌላ ምንም ሌላ የሚፈልገው ነው የግሉን ንግስና ኃይል ማሳያ አይደለም ትልቅ ንጉስ በቃ ምንም የሚፈልገው ነገር የለም። ስል ጠቅም ከዛ እሷ ግን አንድ ታላቅነቷን የሚያሳየው በንግስናዋ ላይ በሹራ የምታምን እንስት መሆኗ ነው። አንድ ሰው ንጉሥ ሲሆን ወይም ንግስት ስትሆን በአስተዳደራዊ ጉዳይ ላይ በሹራ ነው። አምባገነናዊ አመራር የላትም። መላኦቹን ሰበሰበቻቸው፣ አማከረቻቸው። ቃለት ያ አዩሃል መለእ እኒ ኡልቅየ ኢለየ ኪታቡን ከሪም በሹራም አመኗ ብቻ አይደለም እዚህ ላይ አንድ የሚገርም እና ለደረሰ መልእክት ራሱ ክብር አላት። ዝም ብሎ ሌሎቹን የመናቅ ያው ንግስና የማጣጣል ባህሪም የላትም። በሹራም ታምናለች፣ የተላከላትን ወደ እሷ የመጣ መልእክትም ደግሞ ታከብራለች። ምንም ይሆን ማን ማለት ነው ደብዳቤ ወደ እኔ ተጥሎልኛል፣ የተከበረ የሆነ ደብዳቤ። ከማን እንደሆነም ነገረቻቸው ኢነሁ ሚን ሱሌይማን

አጭር ትዛዝ ነው ያስተላለፈው። ዲን ማስፈጸም ነው እሳቸው ስራ ጉዳይ ማስፈጸም። ከአላህ ውጭ እንዴት ይመለካል? ዓለምን እሳቸው በሚገዙበት ንግስና ዓለም ላይ ማለት ነው። ከዛ በኋላ ምን አለቻቸው? ይሄንን እሷ ትዛዝ ብታስተላልፍ ያሰበችውን ነገር ዝም ብላ እንዲህ እናድርግ ብትላቸው ያደርጋሉ። ንግሥታቸው ናት። ግን ምን አለቻቸው? ቃለት ያ እዩሃል መላ አፍቶኒ ፊ አምሪ በዚህ ጉዳይ ላይ ምላሽ እፈልጋለሁ፣ ስጡኝ አለቻቸው። ማኩንቱ ቃጢዓተን አምራን ሓታ ተሻዱ። ምንም አይነት ውሳኔ አልወሰንም፣ እናንተ ምስክሩ ናችሁ። እናንተን ያላማከርኩበት የሆነ ውሳኔ ማስተላለፍ አልፈልግም፣ ያላ እንማከር፣ ሀሳብ አምጡ አለቻቸው። እነሱና የእሷን ልዩነት ስታስተውለው እሷ ብልጥ ነች፣ በጣም ያስተዳደራዊ ብቃቷን ተመልክተል። ከዛ ውጭ ደግሞ ደብዳቤውን ከማን እንደተላከ አውቃለች፣ አክብረዋለች ያንን። ስለዚህ ዝም ብላ አይነት ውሳኔ ሳይሆን የሰጠችው የምሰጠውን ውሳኔ እናየዋለን ከእነሱ መልስ በኋላ። እነሱ ግን ያዩት ምንድን ነው? ንግስናችን ጠንካራ ከዘመናት ስንወርሶ የመጣ ነው። ሀብትም አለ፣ ወታደሩም አለ፣ መሳሪያውም አለ። በቁሳቸው ተማመኑ፣ በቁሳቸው ተማመኑ። ለምን ያሉት ቃሉ ነሕኑ ኡሉ ቁወቲን ወኡሉ በእሲን ሸዲድ እምሩ ለይኪ ፈንዙሪ ማዘ ተእሙሪን ሀብዋ። ለምንም ነገር ብታዥን አንቺ ብቻ፣ ምን እንደምታዥ አንቺ ብቻ ወቂ እንጂ፣ ከኛ በኩል ችግር የለም። ተዋጉም እንዋጋለን፣ ሁሉም ነገር በእጃችን ነው ያለው ብለው ፎከሩ። ማለት ዘራፍ አሉ ፎከሩ። ከዛ እሷ ግን ታሪክ ማወቋን ደግሞ እዚህ ላይ እንመለከታለን። ቀድም

የተከበሩ የሚባሉትን በዚህ ሀገር ላይ የሚኖሩትን ሰዎች የበታችን ነው የሚያደርጉት። ይህን እንዴት አወቀች? ከሊክ የፈዕሉ እንደዚህ ነው። አሁኑ እሱም አረጋገጠላት፣ አረጋገጠ ይህን ነው የሚያደርጉት። እነአሁንም ከ እኮ አንድ ሀይል ያለቁ ዋለኝ አቅም አለኝ የሚል ወታደራዊ አካል የሆነን አካል የሆነን ከተማ ከተቆጣጠረ የማያወድመው መሰረተ ልማት የለም። የማያበላሸው ከስብእና የወጣ ከተፈጥሮ ውጭ የወጡ ነገሮችን ያከናውን በየትኛውም ዓለም ላይ ሀርብ ላይ ተመልከት፣ የጦርነት ታሪኮች ማለት ነው። አንድ ጦር ወደ ሌላ ሀገር ጦር ከገባ፣ ወደ ሌላ ሀገር ከገባ ጥሶ የሚገባ ከሆነ ብዙ ጥሰቶች ነው የሚኖሩት። ሰብአዊ ጥሰቶች ይኖራሉ። ከባህሪ ከአኽላቅ የወጡ ነገሮች እንሰማለን። አሁን አይደለም በድሮ አሁን ባለንበት ዘመን ማለት ነው። የጠላትነቱ ስሜትም አለ፣ እዛ አካል ላይ አደጋ የማድረስ የመበደል የመበቀል ስሜቶችም ስላሉ ብዙ ጥፋቶች ነው። ፖስትዋር ብዙ ጊዜ ተብሎ ሲጠና ከጦርነት በኋላ ያለ ታሪክ ሲታይ እዛ ጦርነት የተደረገበት የተገባበት ኢንቬድ፣ ይሄ የተወረረው አካል ላይ የሚደርሱ ለዘመናት የሚቆዩ የስነ ልቦና የሚሆን የአካል እንትኖች አሉ፣ ጥሰቶች አሉ። እና እቺ አንቀጽ አጅብ ነች። በዛ ቢልቄስ ምናልባትም ያው ሀይል ያለው አካል መጥቶ ከተማውን እንደሚያጠፋ በአንድ በኩል ደግሞ ነቢዩላህ ሱሌይማን ነው ዓለምን ነው የገዛው እምቢተኞችን ያጠፋ እርምጃ ይወስዳል። ያንን ታሪክ ታውቃለች በትክክል ስለዚህ ይሄንን ነው የሚያደርጉት። ስለዚህ ሌላ መፍትሄ ማድረግ ይኖርብናል ከመዋጋት እነሱ ጋር ሄዶ እንትን ከማለት የተለየ የሆነ ስትራቴጂ ሊኖረን ይገባል። ይሄ እናንተ ያላችሁት ነገር አዋጭ አይደለም ብላ ሌላ ሀሳብ ታቀርባለች። ነገር ግን ያንን ሀሳብ በቀጣዩ ክፍል ብናየው አርቲፊሻል ይመስለኛል። ሌሎች ሴቶችንም ስለምናነሳ ጀዛክ አላሁ ኸይረን ባረከ ፊክ። ውድ ተመልካቾቻችን፣ ቁርአን ላይ ከተወሱ ታሪካቸው ከተወሱ እንስቶች መካከል ትልቅ ንግስና የነበራት ሰባ አካባቢ ትኖር የነበረች በልቅስ ተብላ የምትጠራ ንግስት ነበረች። እሷን ታሪክ እያየን ነበረ። በእሷ ታሪክ ውስጥ ብዙ ትምህርቶች አሉ። ይህ አላበቃም። በሚቀጥለው ክፍል ከሌሎች እንስቶች ጋር የምንመለስ ይሆናል። ውድ ተመልካቾቻችን በሚቀጥለው ፕሮግራማችን ከቢልቂስ ጋር የተያያዘውን ፕሮግራም የምናሟላ፣ እንዲሁም የሌሎች ትምህርት የምንወስድባቸውን እንስቶች ታሪክ ወደ እናንተ ይዘን የምንቀርብ ይሆናል። እስከዛው ወሰላሙ አለይኩም ወረህመቱላሂ ወበረካቱ።